ታቃላቸዋልኸ ፈጣሪ ዲግሪ ተማምኖ ሰው አልፈጠረም አንተ አሁን ተምረህ ዲግሪ ዘ እንጀራ ልትበላ መሰለህ የፈጠረ እንጀራ የምትበላበትን መክሌት አስቀምጧል እኮ አሁን የሰው ልፋት ምን መሰለ እንጀራ የሚበላበትን አላወቅም? ብራዘር አትስማ ለውጥ እንኳን ከምድር በላይ ከምድር በታችም ይቻላል ፖይንቱ አቆፋፈረ ነው እኛ ዓለም እኮ እንዲህ የሚባል አባባል አለ ኤቭሪቲንግ ኢዝ ፖሲብል አይደለም እኔ ደግሞ እንደዚህ ነው ደግሜ ብለው

ሲጀምር አጭር ሰው እኮ ዝም ብሎ ሲያውስ ገና ሲታይ ነው የሚናቀው፣ ለመናቀር አጭር ሰው። ሁሉም ሰው መለወጥ ይፈልጋል፣ ግን ስ ን ዳንስ ኦፍ ቼንጅ ሰው አይፈልግ። የለውጥ ውጣ ውረድ አለ። ስለዚህ ለውጥ ነውጣል። አንዳንድ ሰዎች በእውቀት በጣም የሰለጠኑ ናቸው፣ እነሱ ያሳወቋቸው ሰዎች ግን በኖሮ ከእነሱ የበለጡ ነው የቱኛ ይሻላል? በእውቀት በጣም የተሻል ከሆነ በተግባር ያነስክ ከመሆን። እሺ እጃችሁን አዘጋጁና አንድ ኢንስትራክሽን ሰጣችኋለሁ። እኔ አንድ ስል ሁላችሁም አቴ ታይም አንድ የታጨበጨባላችሁ። አምስት ኑሮን እያወቅናት አደለም እየኖር ያለነባ ያዘርስ መስሎና የሚባል ሌላ የሚኖር ሌላ የሚሰማ ሌላ የሚነገር ሌላ